የኖቤል የሰላም ሽልማት ቬንዙዌላውያን በድል እንዲኩራሩ ሲያደርጋቸው የአሜሪካኑ ፕሬዚዳንት ዶናልድ ትራምፕንና የቬንዙዌላውን ፕሬዚዳንት ኒኮላስ ማድሮን አንገት አስደፍቷል። ሽልማቱን በተመለከተ በርካታ መልእክቶችን ሲያስተላለፍ የነበረው ነጩ ቤተ መንግስት የሐዘን ድባብ ተጫጭኖታል። በትናንትናው ዕለት የተደረገው 338 እጩዎችን ያሳተፈው 244 ሰዎችንና 94 ድርጅቶችን ያወዳደረው የኖቤል የሰላም ሽልማት በአነጋጋሪነቱ ቀጥሏል። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ትምህርትና አገልግሎት አሎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 ወይም በ011 25 03 10 ይደውሉልን። ኑ አብረንንስራ እንስራ። ሐሳብ ሚዲያ ሁሉም ነገር

ኖርዌይና የኖቤል ሽልማት የቬንዙዌላውያን ምርጫ ትክክል እንዳልሆነ የማድሮን አስተዳደር ጨቋኝ እንደሆነና የትራምፕ አስተዳደር በማድሮ አስተዳደር ላይ የሚያቀርበው ክስ ትክክለኛ መሆኑን አስመልክቷል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በትናንትና ዕለት የኖቤል የሰላም ሽልማቱን ቢያጡም ነገር ግን ሽልማቱ በማድሮን አስተዳደር ላይ ጥቃት እንዲፈጽሙ አመቻችቶላቸዋል። በማድሮ አስተዳደር እየተጨቆኑን የሚባሉት ቬንዜላውያን ነፃ ለመውጣት የኖቤል የሰላም ሽልማቱ በር ከፍቶላቸዋል። ለዚህ ደግሞ ዋነኛ ምክንያቷ በቬንዜላ ምድር የማድሮ አስተዳደር በመቃወም በሀገሪቱ ውስጥ ዲሞክራሲ እንዲኖር የሚደረገውን ምርጫ ፍትሐዊ እንዲሆን ስታደርግ የነበረችው የ58 ዓመቷ ማሪያ ኮሪና ማቻዶ ናት። በቬንዜላ ከተሞች የማሩ አስተዳደርን በመቃወም ሰልፍ የምትጠራው በሰልፉ ላይ መንግስቱን የሚታች ንግግር የምትናገረው በምትናገረው ንግግር ምክንያት እስካሁን ድረስ በሕይወት ትቆያለች ተብላ ያልተጠበቀችው ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ መሆኗ በትናንትናው ዕለት ታውቋል። በሽልማት ስነ ስርዓቱ ላይ ያልተገኘችው ሕይወቷን ለማቆየት ከማሮ አስተዳደር ራሷን የደበቀችው ማሪያ የኖቤል ሽልማቱ ለእሷ እንደተሰጠ በመስማቷ ምክንያት በጣም እንደደነገጠች ለአጃንስ ፍራንስ ፕረስ በላከችው መልእክት አስታውቃለች። በ2024 በቬንዜላ ምድር የተደረገው ምርጫ ላይ እንዳትወዳደር የተከለከለችው በውድድሩ ላይ ባልደረባዋን ኤድማንዶ ጎንዛሌዝን የተካችው ማሪያ አሁንም በቬንዜላ ምድር በነፃነት መንቀሳቀስ ተስኗታል። በትናንትናው ዕለት ማሪያ ኮሪና ማቻዶ ሽልማቱ ማሸነፏን ያስታወቁት የኖቤል ሽልማት ዋና ሊቀመንበር ጆርጅ ፍሬድነስ በሽልማቱ ስነስርዓት ላይ ሽልማቱ የምትቀበለው ማሪያ በህይወቷ ላይ ከፍተኛ ከፍተኛ ስጋት ስለደረሰባት ሽልማቱን በቦታው ተገኝታ አለመቀበሏን አስታውቀዋል። የኖቤል የሰላም ሽልማት ኮሚቴ ሊቀመንበር የሆኑት ጆርጅ ፍሬድነስ ትራምፕ የሰላም ሽልማቱን ለማግኘት ያላቸውን ፍላጎት አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡ ሲሆን ውሳኔው በአልፍሬድ ኖቤል የሰላም ሽልማት አሰራር ላይ የተመሰረተ እንደሆነ ተናግረዋል። ማሪያ ኮሪና ማቻዶን አልፍሬድ ኖቤል ለሰላም ሽልማቱ የመረጣት ሁሉንም መስፈርቶች አሟልታ እንደሆነ ሊቀመንበሩ አስታውቀዋል። የኖቤል የሰላም ሽልማት ኮሚቴ የዘንድሯን አሸናፊ ማሪያ ኮሪና ማቻዶን አስመልክቶ ባወጣው መግለጫ ለጭ ቆና የቆመች በእስር ቤት ውስጥ በየመንገድ ላይና በየአደባባይ የነፃነት ተስፋን የተሸከመች ሰላማዊ ተቃውሟን ዓለምን ሊለውጥ እንደሚችል በተግባሩ ያሳየች በማለት አሞካሽቷታል። በ2024 በቬንዚላ በተደረገ ምርጫ አማካኝነት ማሪያ ኮሪና ማቻዶ በህይወቷ ላይ ከፍተኛ ስጋት ቢያጋጥማትም ተደብቃ ለመኖር እንደተገደደች ኮሚቴው ይፋ አድርጓል። ከ2024 ምርጫ በፊት ማሪያ ለቬንዜላ ህዝብ ነጻነት በርካታ ስራዎችን ስሰራ የቆየች ሲሆን የቬንዜላ ህዝብ ወታደራዊ ኃይሉ እንዲቃወም ጥሪ ስታቀርብ መቆየቷም ኮሚቴው አስታውቋል። የማርያን ጥሪ የተመለከተው የአውሮፓ ህብረት በባለፈው አመት የሰብአዊ መብት ሽልማቱ ለማርያ ኮሪና ማቻዶ መስጠቱ የሚታወስ ሲሆን ማርያ በትናንትናው ዕለትም የኖቤል የሰላም ሽልማት አሸናፊ መሆኗ ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሽልማቱ ከታጩት ውስጥ አንዱ ቢሆኑም ነገር ግን የጓጉለትን ሽልማት ሊያገኙት አልቻሉም። በሽልማቱ ላይ ቅሬታ ያቀረበው በትናንትናው ዕለት የስሙን ተገላቢጦሽ ቀን ያሳለፈው ዋይት ሀውስ የኖቤል የሰላም ሽልማት ኮሚቴ ከሰላም ይልቅ ፖለቲካን መርጧል በማለት ክስ አቅርበዋል። በቬንዙዌላ ተደብቀ የምትኖረው የ58 ዓመቷን ማቻዶ በ2024 በቬንዙዌላ ምድር የተደረገው ምርጫ ላይ እንዳትወዳደር በፕሬዝዳንት ኒኮላስ ማሮ አማካኝነት በፍርድ ቤት መከልከሏም ይታወሳል። በኖርዌ ዋና ከተማ ኦስሎ የማርያን የድል ዜና ያበሰረው የኖርዌ የኖቤል ሽልማት ማሪያ ለቬንዙዌላዊ ህዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሃዊና ሰላማዊ መንግስት እንዲኖር ለማድረግ ላደረገችው ትግል የኖቤል የሰላም ሽልማት ተሸላሚ መሆኗን አስታውቋል። የቬንዙዌላ ህዝቦችን ከማሮ አስተዳደር ለማውጣት ትግል ስታደርግ የነበረችው የማሮ አስተዳደር ጥቃትን ፈርታ ከሰዎች በመገለል መገኘዋን የሸሸገችው ማሪያ አሸናፊ መባሏን አስመልክቶ ባስተላለፈችው መልእክት ከማድሮ አስተዳረጋ ትግል እያደረጉ ለሚገኙ ሁሉም የቬንዙዌላ ዜጎች ሽልማቱ ትልቅ እውቅና እንደሆነ ተናግራለች። የቀድሞው የቬንዙዌላ ፕሬዚዳንት ሁጎ ቻቬዝን ህልፈት ተከትሎ በ2013 ስልጣን የያዙት ለ15 ዓመታት ቬንዙዌላን ሲያስተዳድሩ የኖሩት ኒኮላስ ማድሮ በ2024 በሀገራቸው የተደረገው ምርጫ 51 በመቶ ድምፅ አግኝቻለሁ በማለት በስልጣን ወንበራቸው ላይ ተደላድረው ቢቀመጡም፣ ነገር ግን በምርጫው በኤድማንድ ጎንዛሌዝ እንደተሸነፉና ያገኙትም ድምፅ 30 በመቶ ብቻ እንደሆነ ሲገልጹ ተገኝተዋል። በካሪቢያን ባህር ላይ በሚዘዋወረው የአደንዛዥ ጽ ዝውውር ላይ እጃቸው እንዳለበት በአሜሪካ መንግስት ክስ ሲቀርብባቸው የቆዩት በትራምፕ አስተዳደር እሳቸውን ለአሜሪካ መንግስት ታሳልፈው ለሰጠ ሰው 25 ሚሊዮንና ና 50 ሚሊዮን ዶላር ሽልማት እንደሚሰጥ ማስታወቂያ ሲወጣባቸው የነበሩት በአሜሪካ የሚገኙ ንብረቶቻቸው በሙሉ የተወሰደባቸው ማድሮ በኖቤል የሰላም ሽልማት አማካኝነት በቬንዙዌላ ምድር አምባገነንና ጨቋይ መሪ እንደሆኑ እየተገለጸ ይገኛል። ታዲያ ከማድሮ አስተዳደር ጋር ለቬንዙዌላውያን መብት ግጭት ውስጥ ስትገባ የነበረችው በዚህም ተግባሯ ምክንያት ራሷን ያገለለችው ማሪያ በአሁኑ ወቅት አድናቆት እየተቸራት ይገኛል። የኖርዌ የኖቤል ሽልማት ኮሚቴ ሊቀመንበር የሆኑት ጀርገን ፍሬድነስ ማሪያ በሕይወቷ ላይ ከባድ ዛቻ ከደረሰባት በኋላ ተደብቃ እንድትኖር በመደረጉና በሀገሯ ለመቆየት መወሰኗን በማድነቅ ምርጫዋ ሚሊዮኖችን አስነስቷል በማለት መልእክታቸውን አስተላልፈዋል። ሊቀመንበሩ አክሎም አምባገነኖች ስልጣን ሲይዙ እነሱ ለመቃወም የሚነሱ ደፋሪ ነፃነት ተሟጋቾችን እውቅና መስጠት አስፈላጊ መሆኑን ተናግረዋል። የማሪያ ኮሪና ማቻዱን የአድናቆት መልእክቶች ኋይት ሀውስ በመሆን እየተመለከቱ ያሉት ሰዎች እንዲያሞግሷቸው ከዚህ ባለፈ ራሳቸውን በራሳቸው የሚያሞግሱት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሽልማቱን እንዲያገኙ የሚያደርጋቸውን ተግባር ከቀናት በፊት በጋዛ ሰርጥ ጦርነት እያደረጉ የሚገኙት እስራኤልና ሀማስ የተኩስ አቁም ስምምነት እንዲያደርጉ አስተዋጽኦ ቢያደርጉም ነገር ግን የኖቤል የሰላም ሽልማት ኮሚቴ ፕሬዚዳንቱ ይህንን ተግባር ከመፈጸማቸው በፊት ውሳኔ መወሰኑን አልጀዚራ በዘገባው ይፋ አድርጓል። በትናንትናው ዕለት መልእክታቸውን ያስተላለፉት ትራምፕ አሸናፊውን የሚወስኑት የኖቤል የሰላም ሽልማት ኮሚቴ አባላቶች ምን እንደሚያደርጉ አላውቅም በማለት ያስታወቁ ሲሆን ነገር ግን ማንም ሰው በዘጠኝ ወር ውስጥ ስምንት ጦር ጦርነቶች እንዳላስቆመ አውቃለሁ በማለት ተናግረዋል። ከሽልማቱ አስቀድሞ አንዳንድ ባለሙያዎች ትራምፕ የማሸነፍ እድላቸው ከፍተኛ ነው በማለት ቢናገሩም ነገር ግን ፕሬዚዳንቱ ሽልማቱን ሳያገኙ ቀርተዋል። በትራምፕ ላይ ትችቶችን የሚያቀርቡ ግለሰቦች ፕሬዚዳንቱ እስራኤል በጋዛ ላይ ባካሄደችው የዘር ማጥፋት ጥቃት ውስጥ እጃቸው እንዳለበትና ተባባሪ እንደነበሩ ሲናገሩ ቆይተዋል። ፕሬዚዳንቱ ወደ ዋይት ሀውስ በድጋሚ ከተመለሱ በኋላ እስራኤል በሺዎች የሚቆጠሩ ፍልስጤማውያን እንደገደለችም አስታውቀዋል። ሽልማቱን ለመውሰድ ፍላጎት ባላቸውና በቬንዙዌላ ምድር የሚገኘውን የማዱሮን አስተዳደር ለመጣል ስራዎችን እየሰሩ የሚገኙ ዶናልድ ትራምፕን በተመለከተ መልእክቷን ያስተላለፈችው ማሪያ ዛሬም ከምንጊዜውም በላይ በፕሬዚዳንት ዶናልድ ትራምፕ ላይ እንተማመናለን በማለት ያስታወቀች ሲሆን በሳቸው በዩናይትድ ስቴትስና በሌሎች በላቲን አሜሪካ ሀገራቶች አማካኝነት ቬንዙዌላ ነጻና ዲሞክራሲ እንደምታገኝ ተስፋ እንደምታረግ ተናግራለች። በሚሊን የሚቆጠሩ ሰዎች በድህነት የሚኖሩባትን ሀገር ተመልከቱ። እንደ ኤሌክትሪክ ያሉ መሰረታዊ አገልግሎቶች በብዙ አካባቢዎች አስተማማኝ አለመሆናቸውንና በሀገሪቱ ውስጥ ከባድ የመድኃኒት እጥረት እንዳለ ማሪያ በይፋ አስታውቃለች። በቅርብ ዓመታት ውስጥ በሚሊዮን የሚቆጠሩ የተቆጠሩ ዜጎች ወደ አሜሪካና ወደ ጎረቤት ሀገራት መሰደዳቸውን ማሪያ ይፋ አድርጋለች። ቬንዜላውያንን እያስተዳደረ የሚገኘው የማድሮ አስተዳደር በባለፈው ዓመት ያሸነፈው ምርጫ ነጻና ፍትሃዊ ባለመሆኑ ምክንያት በዓለም አቀፍ ደረጃ እውቅና ሳይደረግለት ቀርቷል። የማድሮ አስተዳደር ከምርጫው በኋላ በጸጥታ ኃይሎች አማካኝነት ተቃዋሚዎችን ወደ ወህኒ ቤት እንደወረወረ የተገለጸ ሲሆን፣ የሰብአዊ መብት ተሟጋች ድርጅቶች አሁንም በመቶዎች የሚቆጠሩ ፖለቲከኞች በእስር ቤት ውስጥ እንዳሉ አስታውቀዋል። በቬንዜላ ምድር በተነሳው የተቃውሞ ሰልፍ ላይ የታየችው ሰልፉንም በበላይነት ስትመራ የነበረችው ማሪያ በተቃውሞ ሰልፉ ምክንያት ወደ እስር ቤት መግባቷ የሚታወስ ሲሆን ከስር ከተለቀቀች በኋላ ህይወቷን ለማቆየት ራሷን እንደደበቀች በርካታ የውጭ መገናኛ ብዙሃኖች ዘግበዋል። በቬንዙዌላ የሚገኙ ወታደሮችና የጸጥታ ኃይሎች ፕሬዝዳንት ማድሮ እንዲተውና እንዲክዱ ተቃዋሚዎች ጥሪ ሲያቀርቡ ቢቆዩም ነገር ግን ሲያቀርቡት የነበረው ጥሪ ምንም አይነት ለውጥ ባለማምጣቱ ምክንያት አሁንም ድረስ የማድሮ አስተዳደር በስልጣን ላይ እንዲቆይ አድርጎታል። በውጭ ሀገራት ላይ ጥቃት መፈጸም የሚፈልጉት በኢራን ላይ ጥቃት ለመፈጸም ከቤንያሚን ኔታንያሁ ጀርባ ተደብቀው ሲያሴሩ የነበሩት ዶናልድ ጄ ትራምፕ በቬንዙዌላ የሚገኘውን የማድሮ አስተዳደር በመገርሰስ በካሪቢያ ባህር ላይ ጥቃት በመፈጸም ከሀያ በላይ ሰዎችን ሲገድሉ ወታደሮቻቸውና የጦር መርከቦቻቸውን በባህሩ ላይ ሲያሰማሩ እያደርጉት ያለው ተግባር አሜሪካንን ከአደንዛዥ እጽ ነጻ ለማውጣት እንደሆነ ሲናገሩ ቆይተዋል። ፕሬዝዳንቱ በካሪቢያ ባህር ላይ ስላሰማሯቸው ወታደሮች ላይላዩን ሲናገሩ፣ ውስጥ ውስጡን ግን የቬንዙዌላን ህዝብ እየጨቆነ ነው የተባለውን የማሩን አስተዳደር ለመጣል እንደሆነ ከመናገር ተቆጥበዋል። የቬንዙዌላን ዜጎች ከማሮ አስተዳደር ነጻ ለማውጣት የሚታትሩት በዚህ ተግባራቸው በዓለም አቀፍ ማህበረሰብ ዘንድ ጀግናና አስተዋይ ለመባል የሚሰሩት ትራምፕ የማሩ አስተዳደር መንግስት ላይ ክስ ሲያቀርቡ፣ በሀገራቸው ዲሞክራቶች በሚገኙ በተለያዩ ከተሞች ላይ ጫና ለመፍጠር ወታደሮችን ማሰማራታቸው ለእሳቸው ግን ትክክለኛ ተግባር ሆኖ ተመልክተውታል። ከአሜሪካ መንግስት ጋር ውጥረት ውስጥ የገባቸው ቬንዙዌላ አሜሪካ በካሪቢያ ባህር ላይ ጥቃት በመፈጸሟ ምክንያት በዩናይትድ ስቴትስ ላይ ጥቃት ልትፈጽም እንደምትችል በመከላከያ ሚኒስትሯ ቭላዲሚር ፓሪኖ ሎፔዝ አማካይነት መልእክቷን ማስተላለፏም አይዘነጋም። አሜሪካ በላቲን ሀገራት ላይ እያሳየች ያለው ተግባር ያበሳጫቸው የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በካሪቢያን አካባቢ አዲስ ጦርነት እንደተከፈተ ሲ ሲናገሩም ታይተዋል። በቬንዙዌላ ላይ ጥቃት መፈጸም የሚፈልጉት ነዳጆችንም የተሸከመችውን ሀገር እንደ ሊቢያ፣ ሱሪያና ኢራቅ ማውደም የፈለጉት ዶናልድ ትራምፕ ቬንዙዌላ ላይ በሆነችው ማሪያ ኮሪና ማቻዶ አማካኝነት ሲፈልጉት የነበረው የኖቤል ሽልማት በመነጠቃቸው ምክንያት በሀገሪቱ ውስጥ ያለውን አስተዳደር ለመገርሰስ የሚሰሩት ስራ ቀጣይነት ይኖረው ወይ ይሆን የሚለው ጥያቄ የበርካቶች ሆኗል። በዓለም መድረክ ላይ ብዙ አጋሮች የሌላት በርካታ ዓመታት በስልጣን ላይ የቆዩ የሀገራት መሪዎች ካሏቸው እንደ ቻይና ሩሲያና ኢራን ጋር ወዳጅነቷን ስታጠናክር የነበረችው ቬንዙዌላ ቀጣዩ የሀገራቶች የጦር አውድማ የምትሆን ከዲዮ ግምቶች እየተቀመጡላት ይገኛል። የሆነ ሆኖ በዛ ማንም በማያውቀው ምቹ ህይወት በሌለበት ለቬንዙዌላውያን በመቆርቆርና በመታመም ነጻነትን ወደ ጎን በመተው ነጻነትን ወደ ጎን በመተው ራሷን ከሰዎች ለይታ ተደብቃ እየኖረች ያለችው ማሪያ ኮሪና ማቻዶ ዶናልድ ትራምፕንም ኒኮላስ ማዱሮንም በደሳሳ ጎጆ ሆና አሸንፋለች።